አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ሰላም ናችሁ ሰላም አልሐምዱሊላ ዛሬ ለምሳ ሩዝ ልሰራ ነው እና እስኪ እኔ ሩዝን እንዴት እንደምሰራ አላሳያችሁ ማለት ነው የተጠቀምኳቸው ግብአቶች እዚጋ ስጋ አለኝ የበግ ስጋ ወይ ስጋ ማለት ማንኛውም ስጋ ይሆናል እስጋ ቅመሞችን አዘጋጅቻለሁ ቁንዶ በርበሬ ይሄ መሀል ላይ ያለው ዲምብላል። ቀረፋ፣ ሄል እና ጨው አዘጋጅቻለሁ ማለት ነው። ስጋ ደግሞ ነጭ ሽንኩርት አለኝ ቀይ ሽንኩርት አለኝ፣ የተፈጨ ቲማቲም እና የብርቱካን ጭማቂ እና የሌሙን ጭማቂ እንዲሁም ዛፈር አለኝ። እስጋ ደግሞ አለኝ ማለት ነው። ስለዚህ አሁን ወደ አሰራሩ እንሂድ አለን መጀመሪያ ስጋውን ብረት ውስጥ ውስጥ

ከስጋው ጋር ያጨማችሁኝ ያልተፈጨውን ቁንዶ በርበሬ ሄልና የድንቅላል ጳውደሩን ብቻ ነው የተጠቀምኩት ማለት ነው። ምትንህን ቀረፋም አለው ያላችሁ እኔ ስለበላይ ነው ያላችሁ ምን መጠቀም ይችላላችሁ? የሌሙን ቅጠልና የላይሙን የሌሙን ይሄን ጥቁሩን ፍሬውን የለም እሱን መጠቀም ይችላላችሁ። እኔ ስለበላይ

ቪዲዮ ላይ ያልቀረጹላችሁ አሁን የምንጨምርበት ይሄ አለ ፓስታ ሶስት ማለት ነው። ማችን ጠማጥም ያለው ማችን ጠማጥም መጠቀም ይችላል። ስለለለ ከመጠቀም እንዴስ ሁኒ እስከሚሆን ድረስ ያለ ጠብቀዋል ማለት ነው። የታጠበ ሩዝ በቅድሙ በስጋ መረቅ ለ8 ወይም ለሰባት 7 ደቂቃ ያክል ጥጃዋል በባዶ ብረት ድስት ማለት ነው።

እዛም የሚያዘጋጅ ብርቱካን ይገባል። የብርቱካን ጭማቂ የለይሞን ጭማቂው የየሁሉም ሰው ጦሪቅ ይለያያል። ይሄ እኔ ጦሪቅ ነው። የእናንተ ደግሞ ተለየ ሊሆን ይችላል። በነገራችን ላይ አረብ ሀገር ያለን ልጆች ሁላችንም በሚባል መልኩ ባለሙያ ነው። ህይወት በራሱ ማየን ጥንካሬን ችሎ ማለትም በጣም ብዙ ነገርን አስተምራናለች። እና ያው አዲስ ለሚመጡት አዲስ ወደ አረብ ሀገር ለሚመጡት የሚልካልሆነ በስበቀር ቀደምን በእኔ መጣ ነው እየሰራን ያለ ነው ሁላችንም ባለሙያ ነው። ሊዛ ነው ማስበው። ያው አረብ ሀገር በጣም ብዙ ነገርን አስተምሮናለች። በጣም ብዙ የማናውቃቸውን አድርጎናል። ጠንካራ ማድርጎናል አንዳንድ ጊዜ መፈተን ጥሩ አይደለም መፈተን በራሱ የሰው ካልተፈተነ ጠንካራ ሊሆን አይችልም እና መፈተናችን ለኛ ጠንካሮች እንዲሆን የወደፊት ህይወታችን በስትክክል እንዲመራ አድርጎናል ማለት ምንም አይነት ፈተና ሊገጥመን እና ለአንሸነፍ እንችላለን ንሻ አላ ፈተናችን ያቅደልልን ወላኪን ይች ምድር የፈተና ምድር ናትና ምንም አይነት ፈተና ሲገጥመን በቀላሉ የማንሸነፍ እንዲያልሆን አድርጎናል ማለት ነው። የአረብ ሀገር እና ወንዶች የሚስተሰት መርጦ የአረብ ሀገርን ሴት ምረጡ መከበርን በስነ ስርዓት ልጅ ማሳደግን፣ ቤትን በስርዓት የምርት ሴት ከፈለጋችሁ ከአረብ ሀገር ሴት ምረጡ ማለት ነው። ስለ ደግሞ አረብ ሀገር ያለችው ከአረብ ሀገር ያልመጣችሁ ሴት ትጠራት ትሆን ማለት አይደለም የሚሆኑ አሉ። ሁሉም ባይሆኑ ያው ቤት ተፈተነው እና ተፈትኖ ነው ያለፈው ይበልጣል የሚል ነው እንጂ አሉ። በጣም መልካም ሴቶች፣ ጠንካራዎች አገራቸው ላይ ሆኖ በጣም ብዙ ነገር መስራት የሚችሉ ሴቶች አሉ። ግን የበለጠ ደግሞ እኛን ፈተናው አጠንክረናል። ያው ለእናንተ ብዬ ነው። ይሄ ለእናንተ ለወንዶች ምክር ነው እንጂ እኔ እንግዲህ አልሀምድላ ብቻ አለ የተነጀኳል የለም እና ያን ይመስላሉ ልጆች። እስኪ ስጋው ልጨምር ደሞ አሁን፣ ቢስሚላህ ያው ስጋው በስሏል ሩዙ ጋር ያው ሩዙንም ያው ለሰባት ደቂቃ ወይም ለስምንት ደቂቃ በስጋው ማለት ጥጫዋል የሚበስል ማለት ነው በልክ